ይመልሰዋለም ሁለተኛ፣ ከመከራው ያነሰ ጉልበት ይኖረውና መከራውን ላይከላከለው ይችላል። እናም ባለቤቱ በመከራው ይጠቃል፣ ግና ዱዓው መከራውን ያቀልለዋል። ሦስተኛው ባህሪ፣ ሁለቱም እኩል ጉልበት ይኖራቸውና ሲታገሉ ይኖራሉ። መከራው በሰውየው ላይ ሊወርድ፣ ዱዓው እንዳይወርድ ነው የሚታገሉት። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙ ዐለይህ እንዲህ ብለዋል ጥንቃቄ ከአላህ ውሳኔ ወይም ቀደር አያድንም። ዱዓ ለተከሰተም ሆነ ላልተከሰተ መከራ ጠቃሚ ነው። መከራ በሚወርድ ጊዜ ዱዓው ያገኘውና እስከ ለተቅያማ ድረስ ሲታገሉ ይኖራሉ። እንዲህም ብለዋል፣ ዱዓ ለተከሰተም ላልተከሰተም መከራ ይጠቅማል። ስለሆነም ሆነም የአላህ ባሮች ሆይ ዱዓ አድርጉ አደራ። ተውባን ረዲየላሁ አንሁ ባስተላለፈው ዘገባ

መውረቅ እንዲህ ማለታቸውን ቀታዳ ረዲየላሁ አንሁ አስተላልፈዋል። ሙእሚን ከጀልባ ላይ ሆኖ አላህን ከመስጠም ያድነው ዘንድ እንደሚማፀን ሰው ነው። ለሙእሚን ከዚህ የተሻለ ምሳሌ አላገኘለትም። ዱዓ ተቀባይነት እንዳያገኝ እንቅፋት ከሚሆኑ ነገሮች መካከል ችኮላና ዱዓዬ ተቀባይነቱ ዘገየብኝ በማለት እያማረሩ ዱዓን መተው ነው። ይህ አይነቱ ሰው

ሙስሊም ባሰፈሩት ዘገባም እንዲህ ብለዋል። የሰውየው ዱዓ በወንጀል ወይም ኃጢአት ወይም ዝምድናን በመቁረጥ እስካልሆነ ድረስ ካልቸኮለ ተቀባይነት ማግኘቱ አይቀሬ ነው። የአላህ መልእክተኛ ሆይ መቸኮል ማለት ምን ማለት ነው? ተብለው ተጠየቁ። ዱዓ ደጋግሜ አደረግኩ ግና ተቀባይነት አላገኘሁም በማለት ማማረርና ዱዓን እርግፍ አድርጎ መተው ነው አሉ። ሙስሊም ዘግበውታል። አነስ ረዲ ላሁ አንሁ ባስተላለፉት ሌላ ዘገባም ሰውየው እስካልቸኮለ ድረስ በመልካም ሁኔታ ውስጥ ነው ብለዋል። የአላህ መልእክተኛ ሆይ ቸኮለ የሚባለው እንዴት ሲሆን ነው ተብለው ተጠየቁ። አምላኬን ደጋግሜ ብማጸነው መልስ አላገኘውም ማለቱ ነው ሲሉ ተናገሩ። ዱዓ ተቀባይነት የሚያገኝባቸውን ወቅቶች አስመልክቶስ ምን የተባለ ነገር ይኖራል? የሌሊቱ የመጨረሻ ሰዓት የአዛን ወቅት፣ በአዛንና በኢቃም መሃል ያለው ጊዜ፣ የግዴታ ሰላቶች ከተጠናቀቁ በኋላ፣ በዕለተ ጅምዓ ኢማሙ ሚንበር ላይ ከወጣበት ጊዜ ሰዓት አንስቶ ሰላት እስኪጠናቀቅ ድረስ ፀሐይ ልትጠልቅ ስትል ናቸው። አንዳንድ ሰዎች የዱዓንና የቀደርን ጽንሰ ሃሳቦች በማምታታት አላህ አንድን ነገር ከወስነብህ አንተ እንዲቀርልህ ለመንክም አለመንክ ያ ነገር ይከሰትብሃል። አንድን ነገር ሊሰጥህ ከወሰነ ለመንከውም አለመንከው ይሰጥሃል። ስለዚህ ዱዓ ማድረጉ ከንቱ ልፋት ነው ሲሉ ይደመጣሉ። ይህ አስተሳሰብ ከማህምነት የመነጨና ጥመት ብቻ ሳይሆን እርስ በርሱ የሚጋጭም ነው። ሁሉንም አይነት ሰበቦች ውድቅ ወደ ማድረግ ይመራል። መጥገብን አላህ ከወሰነለህ በላህ አልበላህ ተጣሃል ጠጣህ አይቀሬ ነው ልጅ ለማግኘትም ጋብቻ መመስረትና ግንኙነት ማድረግ አይፈይድህም፣ ወዘተ አይነት ድምዳሜ ይመራል። ከዚህ ትንሽ ሻል የሚሉት ደግሞ ዱዓ በራሱ ዒባዳ በመሆኑ ዱዓ ማድረግ ምንዳ ያስገኛል፣ ተጨባጭ ውጤት ግን የለውም ይላሉ። ከነዚህ ዘንድ አንድን ነገር ከማግኘት አንጻር ዱዓ ማድረግም አለማድረግም እኩል ነው። ዱዓ ከዝምታ የተለየ አይደለም። ከእነዚህኞቹ ይበልጥ ሻል የሚሉት ደግሞ ዱዓ አንድ ጉዳይ የመፈጸሙ ምልክት ነው። አላህ የአንድን ሰው ጉዳይ ሊፈጽምለት ሲሻ ዱዓን ያገራለታል። ዱዓ ያደረገ ጉዳዩ አለጥርጥር ተፈጽሞለታል። ይህም ልክ በክረምት ወራት ጥቁርና ቀዝቃዛ ደመና ስናይ ዝናብ የመዝነቡ ምልክት አድርገን እንደምንወስደው ማለት ነው። መልካም ስራ ከምንዳ ወንጀል ከቅጣት ጋር ያላቸው ገነኙነትም እንደዚሁ ነው። ምልክቶች እንጂ ምክንያቶች አይደሉም ባይ ናቸው። እንግዲህ እነዚህ የምክንያትና ውጤትን ትስስር የሚክዱ የአእምሮን አመክንዮ ወይም ሎጂክ አስተሳሰብንና ተፈጥሮን አስተባብሏል። እናም ትክክለኛው አስተሳሰብ ቀጥሎ ያለው ነው። ውጤት ከምክንያት ጋር የተሳሰረ ነው። ማለትም መጥገብ ከመብላት፣ የጥም መቆረጥ ከመጠጣት መውለድ ከፆታዊው ግንኙነት፣ የአዝርዕት መብቀል ከመዝራት፣ ጀነት መግባት ከመልካም ሥራ፣ እሳት መግባት ደግሞ ከመጥፎ ሥራ የተሳሰሩ ናቸው። እንደዚሁ ደግሞ ዱዓ ከውጤቱ ጋር የተሳሰረ ነው። ምክንያት ወይም ሰበብ ሲገኝ ውጤት ወይም ሙሰበብ ይገኛል። ምክንያት ሲጠፋ ውጤትም ይጠፋል። ዱዓ የከጀሉትን ለማግኘት ጠንካራ ሰበብ ነው። ለመጥገብ መብላት ጥምን ለመቁረጥ መጠጣት አያስፈልግም እንደማይባለው ሁሉ የከጀሉትን ለማግኘት ዱዓ አያስፈልግም አይባለም። የሚፈልጉትን ለማሳካት ከዱዓ የተሻለ ጠቃሚ መሳሪያ የለም። እስልምናን ከማንም በላይ የሚያውቁት ሰሓቦች ከማንም በላይ አላህን ይለምኑት ነበር። የዱዓን ሰበብ ስርዓቱን አሟልተው ያደርሱም ነበር። ዑመር ረዲያላሁ አንሁ ጠላቶቻቸውን በዱዓ ድል ይነሳሉ።